በመጨረሻም ከብልጽግና የከፋ ጠላት መከታውና እስክንድር ናቸው ተብሏል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮድ በኢንጂነር ደሳ ላይ ክፍለ ጦር በቀን 1192017 ዓ.ም ሌሊት መካነ ሰላም ከተማ በመግባት ሶስት ባንዳ ማርከው ወጥተዋል። በዚህም የብልጽግናው አገዛዝ መካነ ሰላም ላይ እቅዱ ከሽፏል፣ ወሳኝ ያላቸውን ሰዎች አጥቷል። በዝርዝር ትሰሙታላችሁ። የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋግጫለሁ ብሏል። አቶ ሀብት አብ የማነ በኤርትራ ውስጥ የከፍተኛ ፍርድ ቤት ዳኛ ነበሩ። አሁን ግን በስዊዘርላንድ ስደተኛ ናቸው። በስዊዝ ኢንፎ ጋዜጣ በሰጡት ቃለ ምልልስ ሲናገሩ የከፍተኛ ፍርድ ቤት ዳኛ በሆኑበት ወቅት ቃለ መሀላ አለመፈጸማቸውን ገልጸዋል ስለምን የሚለውን ትሰሙታላችሁ እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን ሰላም ጤና ይስጥልን ክቡራትና ክቡራን በአለም ዳርቻው ሁሉ የምትገኙ የቻናላችን ቤተሰቦች እነ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ ቻናሉ ሰብስክራይብና ሸርን እንዲሁም ኮሜንት መስጣሳጥ እንድል አማራ ፋን የሚል አስተያየት እያስቀምጣችሁ አብራችሁ ሆኖ እነሆ ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር በእንጀነር ደሳኔ ክፍለ ጦር በቀን 1192017 ዓ.ም ሌሊት መካነ ሰላም ከተማ በመግባት ሶስት ባንዳዎችን ማርከው ወጥተዋል። እዚህ የተበሳጨው ጠላት በ1192017 ዓም ከንጋስ ጀምሮ አለኝ ያለውን ኃይል ቢጠቀም የአህያ ባል ከጅብ አያስጥልም ሆኗል። ነገሩ ከናጀሬ እጅ ማውጣት ቀላል የመሰላቸው የከተማ አስተዳደርና መሰል የሚያዛቸው ባንዳ አጋሮቹን ይዞ ቢዘምትም ሳይሳካስ ሲቀ ቀር በደረሰበት ቦታ ያገኘውን ማህበረሰብ እንደ ደራሽ ጎርፍ እየጠረገ ሐሙስይት ከምትባል አነስተኛ ከተማ ጀምሮ ወርቅና በታ የራቀውን በጥይት የደረሰበትን በዱላ የቀጠቀጠ ከፍተኛ ሰብአዊ ጉዳት ሲያደርስ ውሏል። በዚህ ጥቃት አቶ አማራ ባው የተባለ ግለሰብ በጥይት ደብድበው የገደሉት ሲሆን ሌሎች ሁለት ንጹሐን አቁስለው የያዙት እንዳለ ባይን እማኝ ተረጋግጧል። በፋኖ ታፍነው የወጡ የብልጽግና አስፈጻሚ አመራሮች ብዛት ሶስት ሲሆን ከእነዚህም መካከል አቶ ሙሐመድ አራጌ የመንገድ ትራንስፖርት ኃላፊ ይገኝበታል። በቀጣይም የብልጽግናው ቡድን አስፈጻሚ ወዳደሮች ላይ እያነጣጠረ ጥቃት ተጠናክሮ ይቀጥላል ሲል የንጉስ ሚካኤል ኮሩ ቃል አቀባይ አርበኛው አምሳለቃ ሁሴን ኡመር ገልጿል። በሌላ መረጃ አቶ ሀብትአብ የማነ በኤርትራ ውስጥ የከፍተኛ ፍርድ ቤት ዳኛ ነበሩ። አሁን ግን በስዊዘርላንድ ስደተኛ ናቸው። ከስዩዝ ኢንፎ ጋዜጣ በሰጡት ቃለ ምልልስ ሲናገሩ የከፍተኛ ፍርድ ቤት ዳኛ በሆኑበት ወቅት ቃለ መሐላ አለመፈጸማቸውን ገልጸዋል። በኤርትራ ውስጥ ማንም ቃለ መሐላ ፈጽሞ እንደማያውቅም አስረድተዋል። ምክንያቱም ቃለ መሐላ የሚፈጸመው በህገ መንግስት መሆኑን የገለጹት አቶ ሀብተ አብ ለ16 ዓመታት በዳኝነት ሲሰሩ በጊዜያዊነት እንደሆነ ተክሰዋል። ጨምረውም አሁንም ድረስ ህገ መንግስት ስለሌለ በኤርትራ ውስጥ ዳኞች የሚ የሚሰሩት በጊዜያዊነት ነው ሲሉም ማስረድተዋል። ኤርትራ ነጻነቷን ካወጀች በኋላ ከመጀመሪያዎቹ የአስመራ ዩኒቨርሲቲ የህግ ፋካልቲ ተመራቂዎች አንዱ የሆኑት አቶ ሀብታብ ህልማቸው የህግ የበላይነት የሰፈነበት ማህበረሰብ እንዲፈጠር ማድረግ እንደነበረም ገልጸዋል። በትምህርታቸው ላይ ስለ ወንጀል ህግ፣ ህገ መንግስታዊ ህግ፣ ስለ ሰብአዊ መብት ህግና መሰረታዊ መብቶች የተማሩ መሆናቸውን ተናግረው በነባራዊ አለም ግን እንደሌለ አስታውቀዋል። ህይወቴ አንድም ቀን መርጫ አላውቅም። አቶ ሀብተ ማርያም ለትምህርት ወደ ህንድ ሄደው ሲመለሱ ያገኛቸው ሰው ሁሉ እንዴት ተመልሰህ መጣህ ብሎ እንደተደነቀባቸው ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 ግን ከኤርትራ በመውጣት ስዊዘርላንድ ጥገኝነት መጠየቃቸውን አስታውቀው አሁን በነጻነት የፈለገኝን እናገራለሁ የምፈራው የለም ማለታቸውን ከዘገባው ላይ ተመልክተናል። በሌላ ዜና በመከታው የሚመራው ፋኖኔ ባይ ስብስብ እንደነ ሳራ ዘልዑል የመሳሰሉ ጠላቶች እንደ ህዳር አህያ የሚጭኑት ከሆነ ሰለባ ብተዋል። መከታውም የመጣ የሄደ የሚጭነው የህዳር አህያ በመሆኑ ከብልጽግና ያልተናነሰ ዋጋ አስከፍሎናል። ከብልጽግና የከፋ ጠላት መከታውና እስክንድር ነጋ ናቸው። አቡሽ እንግዳን ይዘው የቁም እስረኛ አረጉት። አምሳ አለቃ ወንዶሰን ቤቱን ልጆቹን ጥሎ ለህዝብ ብሎ የወጣ ይዘን ነው ሊያመልጠን ሲል ነው በሚል ስላቅ ዘርግፈው አይኑን አፍርጠው ገደሉት። አሰግድ መኮንን ከቤዙ ነቅለው አሳደው መከላከያ ቀጠና ውስጥ ወስደው ጣዱት። እነዳዊት ቀጸላን እነ መቶ አለቃ ለመንህን የት እንዳደርሷቸው አይታወቅም። እናብርሽን እነ ኤርምያስን የመሳሰሉ ትንታግ ወጣቶችን ለምን ጥያቄ ያነሳችሁ በሚል ገለዋቸዋል። ሰሞኑን ጣላት ላይ አድርገውት የማያውቁት የጥቃት ዘመቻ ከስም ክፍለ ጦር ላይ ከፍተዋል። ሌሎችም ተስፋ ቆርጠው እየጠፉ አሉ ሁላ ሲሆን ከጅምሩ ተው እነዚህ ሰዎች መላ በሏቸው ሲባሉ፣ ወንድማማቾች እንዴት እርስ በርስ ይዋጋሉ፣ የሸዋ ኃይል ይዳከማል፣ ምናምን እያሉ ቦታ እየለቀቀ እንዲሸሽ ሲያደርጉት የነበረው ወታደር ዛሬ ነገሩ አፍጦ ቢመጣ ተዋጋ ብትለው በምን ወኔ ይዋጋልሃል? በታች ከሸኔ ጋር፣ መሀል ላይ ከመከላከያ አየር ወለድና ኮማንዶ ክፍለ ጦር ጋር፣ በዚህኛው ወገን ደግሞ ከነዚህው የአማራ ሸኔዎች ጋር ገጥሞ ያለው በፋኖ ኢንጂነር የሚመራው ጦር ትከሻው የቻለውን መዘርዘር ጊዜ የሚበቃው አይመስለኝም። ባጭሩ የሸዋ አማራ ትግል አፈር እንዲበላ እየሰራ ያለው ስራ አሳዘኝ ነው ይህ እንዲሆን ያደረጉት ደግሞ በዋናነት በመከታው የሚመራው የሸዋ ሮቢቱ ጎጠኛ ስብስብና አልቃሻው የደቡብ ጎንደር ጎጠኛ ጀማ ነው እዚህ ፌስቡክ ላይ መከታው መከታው እያለ ሲያደነቁሩን የሚውሉት ትግል በሰፈር ልጅነት ችሎታና ቀን በትውውቅ የሚጠረጠር የሚመስላቸው የአንድ ሰፈር ልጆች ስብስብ ነው አንድ ሰው ሌላው ቢቀር መሪ ለመሆን አንባቢ መሆን የለበትም እንዴ ወይስ መጻፍ የለበትም አለያ ሀሳቡን በጠራ አማርኛ መግለጽ መቻል ሀቢሉትሁ የማይል የፖለቲካ ጋጋ ሸዋ ላይ ካልጫን ይልሃል። ጎንደር ላይ ፋኖ እርስ በርስ ሲዋጋ አረተው አትዋጉ ይሉናል። ሸዋ ላይ መከታው ፋኖ ላይ ዘመቻ ሲጀመር እጥፍ ብለው እዚሁ ፎቶውን እየለጠፉ ጀግናው ወጥር ይላሉ። በዚህ ዓመት ውስጥ ከ78 ጊዜ በላይ የገጠር ቀበሌ ልቀቁልኝ እያለ ዘመቻ ከፍቷል። የመጨረሻ ዘመቻ ልዩ የሚያደርገው በደውንቱ ስምምነት መሰረት ከአየር ኃይል ጋር በመናበብ በመሃል አምባ በበዞ ኮላሽ ድረስ የድሮን ድጋፍ እየተደረገለት መዋጋቱና መጨፍጨፉ ነው። ከዚህ በኋላ የሚመጣም እርቅ ይሁን ምንም አይታየኝም ለእኔ በማንደም ላይ። በነገራችን ላይ በሞገስ ዘውዱ በኩል እስክንድር ካፋድ አመራርነት ተነስቻለሁ ብሎ ያስነገረው ከደብረ ብርሃን ወጣ ብሎ መሃል አምባ አካባቢ በሁሉም የሸዋፋኖች መካከል በነበረ ውይይት የመከታው ቡድን ካፋድ ለመውጣት የቃል ኪዳን ሰነድ በመፈረም ምክንያት ነበር። ያ ሰነድ የፈረሰው ሰብሳቢ የጦር አዛዥና አስተዳዳሪ ለኛ ነው የሚገባው በሚል ስግብግብነት ነበር። የማንንም የስልጣን ጥመኛ ታማኝነት ለድርጅት መቆም ምናምን እያሉ ፎቶውን እየለጠፉ ሲላላጡ የነበረው። በሌላ መረጃ የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋገጠ። ይህንን ጉዳይ በተመለከተ ትላንት ዛበሻ ዘገባ ማቅረቡ ይታወሳል። ማዕከላዊ ትግራይ ዞን ፖሊስ ዛሬ እንደገለጸው የተለቀቁት ባዲቋላ ራማ በኩል ነው። የፖሊስ ኮሚሽነር ኮማንደር ጸጋይ አስፋ በሰጡት መግለጫ ከተለቀቁት ውስጥ አብዛኞቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸውም ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራውያን ጋር ተጋብተው ሀብትና ንብረት እያፈሩ መሆናቸውንም ገልጸዋል። ከዚህ ቀ ደምክ የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱ በስፋት ሲገለጽ የቆየ ሲሆን ኮማንደር ጸጋይ እንዳሉት በአሁኑ ወቅት 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁ ሰዎች ሰምተዋል። የተለቀቁት በአሁኑ ወቅት በራማ እንደሚገኙና በቅርቡ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደር ጨምረውም የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማከር በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተ እስካሁን የኤርትራ መንግስት እያለው ነገር የለም። ሌላ ዜና። ኃላፊዎች መጥተው ማስፈራራት አድርገውብናል። ስራውን ማቋረጥ እንደሌለብን ከተቋረጠ እርምጃ እንደሚወስዱ ነገሩን። ከዚያ በኋላ ስብሰባ አደረጉ። መቼም በልህ የሚሆን ነገር የለም። የጉልበት ስራን በልህ ልታሰራው ትችላለህ። እኛን ግን ተጭነውን ነው እኛ አምነንበት አይደለም ወደ ስራ የተመለስ ነው። አንዳንዶች የጤና ባለሙያዎች ቀናትን በእስር ቤት ነው ያሳለፉት። የዞንና የክልል የጤና ቢሮ ኃላፊዎች ለሚፈጠረው የሕክምና ችግር ተጠያቂ እንደሚያደርጉን በማስፈራራታቸው ወደ ስራ ልንመለስ ተገደናል። ማስፈራሪያና ዛቻ ነበር፣ ምክንያቱም ስራ ማቆም አይችልም። አንድ የጤና ባለሙያ ጥያቄያችሁ ወደ ሌላ የፖለቲካ አጀንዳ ዙሯል፣ እናንተ አይደላችሁም የምትጠይቁት የሚል ነበር። ሁለተኛው የሰ ህይወት በማጥፋት ወንጀል ትጠይቃላችሁ ብለውናል። ምክንያቱም ስራ ስታቆሙ የሞተ ሰው ነበር፣ በዚህም የነፍስ ማጥፋት ትከሰሳላችሁ፣ ነፍስ ያጠፋ ሰው ደግሞ በዋስ አይወጣም የሚልም ነበረበት። ከዞኑም መጥተው ያነጋገሩን አጥጋቢ አይደለም ምላሻቸው። ምክንያቱም እኛ አደጋ ላይ ነው ያለነው፣ ዘግተን እንወጣለን ብንል እዚህ መሄድ አንችልም። ሆስፒታሉና አድማ ብትና ጎን በጎን ነው ያሉት። በደሴ ከተማና ምዕራብ ወሎ አካባቢ በሚገኙ የጤና ተቋማት የሚሰሩ ባለሙያዎች ከዶችቤሌ ራዲዮ ጋር እያደረጉት ቆይታ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓት ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቱብ ቻናችን ሰብስክራይብ ሸር እንደዚሁም ላይክ እያደርጋችሁ ጠብቁን ቸር እያገናኘን መልካም ቆይታ